በጦርነቱ ወቅትም እንደ አምስቱን ራፋይል ጀቶቿን በማሰማራት የፓኪስታንን ሰማይ በመውረር ጥቃት መፈጸም ጀመረች። የጀቶቹ ተልዕኮ ግን እንደታሰበው ስኬታማ አልነበረም። ፓኪስታን ሲናቅ የነበረውን ጂቴንሲ የሚባለውን ተዋጊ ጀትና በቻይና በተሠራው ፒኤል 15 በተባለው ሚሳኤል ማስወንጨፊያ አይነኬ ተብሎ የነበረውን ራፋኤል ጀትን ያውም ሶስቱን ባንዴ መታ በመጣል ዓለምን ጉድ አሰኘች። በተለይ ደግሞ ህንድ ለዚህ ጀት ለአንዱ ብቻ ከነመለዋወጫው ያወጣችው 280 ሚሊዮን ዶላር መሆኑ፣ በተቃራኒው ደግሞ አንዱ የፓኪስታን ጂቴንሲ ጀት ጠቅላላ ወጪው 40 ሚሊዮን ዶላር መሆኑ መሆኑ ትክክለኛው በላጩ መሳሪያ የቱ እንደሆነ ያረጋገጠ ነው ተብሏል። ክስተቱን ተከትሎ የደነገጡት ህንዶችም ያለምንም ቅድመ ሁኔታ ለተኩስ አቁም ስምምነት ፈቃደኛ ሆነዋል። አይነኬ ተብሎ የነበረው የራፋኤል መፍረክረክን ተከትሎ ከአሜሪካ፣ ከፈረንሳይ፣ ከእንግሊዝና ከጀርመን የተወጣጣ የባለሙያዎች ቡድን የሚሳኤሉን ተፈጥሮ ለማጥናት ከጀቱ ፍርስራሽ ቆንጥራ ህንድ እንድትሰጣቸው ሲለምኑ ከቆዩ በኋላ ህንድ በመጨረሻ መስማማቷ ታውቋል።